የተከበረው አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ና የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥ፣ የተከበራችሁ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር የመይሳው ካሳ ሁለተኛ ኮር የታድሎ ብርሃን ክፍለ ጦር አመራሮች፣ በዚህ እለት ወታደራዊ ስልጠናችሁን አጠናቃችሁ የምርቃት ባህላችሁን እያከበራችሁ የምትገኙ ተመራቂዎች ክቡራትና ክቡራን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የተከበራችሁ ተመራቂዎች፣ በስልጠና ወቅት በሚገጥሙ አድካሚ ጉዞዎችን ተሻግሮ ለዚህ መድረስ እንደ ቀላል የሚታይ ጉዳይ አይደለም። ውትድርና ቆራጥነትን፣ ጀግንነትን፣ ድፍረትን፣ ጽናትን የሚሻ የጀግኖ ግብር ነው። በዚህ ላይ ፋኖነት ሲታከልበት በጀግንነት ለህዝብ የሚከፈለው መስዋዕትነት እጥፍ ያደርገዋል። ፋኖነት ለእውነት የሚከፈል እውነተኛ መስዋዕትነት ነው። ፋኖነት ለወገን ለህዝብ፣ ፍትህ፣ ነፃነት፣ እኩልነት፣ ሰብአዊ ክብር የሚከፈል የጀግንነት መንገድ ነው። ፋኖነት በየዘመኑ የሚበቅሉ ስርዓት ወለድ እኩይ የጥፋት መንገዶችን ማርከሻ መድኃኒት ነው። ፋኖነት ቅድምና ጥንታዊነት ያላጠፋው የባንዳዎች አረም ያላቀጨጨው የሐሰት ትርክት ያላደበዘዘው በየዘመኑ የሚበቅሉ ፀረ ጸረ ፍትህ ጠላቶች ተፈትኖ እንደ ወርቅ ነጥሮ እስከ ዛሬው የህልውና ትግላችን የደረሰ የጀግንነት ውርስ ነው። ፋኖነት በሀገርና በህዝብ ፍቅር የሚሰክሩበት እውነትን ሽቶ እውነተኛ ሆኖ የሚጓዙበት የጀግንነት እሴት ነው። ስለሆነ ዛሬ የፋኖነትን ወታደራዊ ስልጠና ወስዳችሁ የመረቃት ባህላችሁን እያከበራችሁ የምትገኙ ጓዶ ፋኖ ሆናችሁ የፋንነት ግብን ተላብሳችሁ የፋንነት አንድም የአማራነት ሴትን አክብራችሁ መታገል ግዴታችሁ እንጂ ቀደኝነታችሁን የምጠይቁበት ጉዳይ አይደለም። ጠላታችን ከፊት ለፊት ነው ያለው። እናንተ ወደኋላ ዞራችሁ እንድትመለከቱ አልሰለጠናችሁም። ወደኋላ መዞር ፈሪነት፣ ክህደት ነው። በጀግንነት በአርበኝነት የተንቆጠቆጠ ታሪክና ገድል እንድትጽፉ የትናንት አባቶቻችንን የአርበኝነት ገድል ማሰብ ያስፈልጋል። የአማራ ሕዝብ ዘለቄታዊ ሕልውና እንዲረጋገጥ የጀመረው የህልውና ትግል ከግብ እንዲደርስ ኢትዮጵያ ሀገራችንን ከአምባገነናዊ ስርዓት እንድናላቀቅ በአላማ ጸንቶ መቆም ድካምን መከራውን፣ መራብ መጠማቱን ታግሶ በቁርጠኝነት እስከ መጨረሻው መጓዝ ብቻ ነው። ጻር ጀምሮ የሚሰጧቸውን ግዳጆች ያለ አንዳች ማቅማማት ፈጽማችሁ በድል በአሸናፊነት እንደምንገናኝ እተማመናለሁ። በመጨረሻ የህልውና ትግላችን አላማውን እንዲያሳካ ራስን ከማሰልጠን ጀምሮ የሰለጠነ ሰራዊት ከመገንባት ያለ ድካም መስራትን በተግባር ያሳየ ነው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥ